መማር የምትፈልጉ ከታች ባለው ስልክ በቴሌግራም በዋትሳፕ በኤሞ እንዲሁም እናንተ የምትጠቀሙ በሶሻል ሚዲያዎች በተመቻቸው አማራጭ ደውሉልን። በዛሬው የንባብ ልምምዳችን ደግሞ ትምህርት አዘል የሆነ የንባብ ልምምድ ነው ይዤላችሁ የመጣው የአማርኛ ፊደላትን ወይም ደግሞ የፊደል ገበታዎችን ቀርጾ ይዞልን የመጣ ሰውዬ እንዴት ሀሳቡን አመነጨው ወይም ደግሞ ወደ ፊደል ገበታዎችን እንዴት ቀረጸልን የሚለውን ነገር እያየን እንለማመዳለን። ቀጥታ ወደ ቪዲዮችን እንሄዳለን። ወይም ደግሞ ወደ ናቸ ስንሄድ እንዴት እንዳመጣቸውም ሀሳቡን እያየን በስተዛው ደግሞ ንባባችን እንለማመዳለን ማለት ነው። እንዴት ሀሳቡ እንዳመነጨው እያየን ሁለት ጥቅም አለው። ቀጥታ ወደ ትምህርታችን ወይም ደግሞ ወደ ንባባችን እሺ የምንባባችን ርዕስ እናስተዋውቃችሁ ትላለች። የአማርኛን ፊደል ቀርጾ ወደ ትምህርት ወይም ደግሞ እንደዚህ መግባቢያ እንዲሆን ያደረገልን ሰውየም ታስተዋውቀናለች። በዛው ደግሞ የንባብ ልምምድ እንለማመዳለን ማለት ነው። እናስተዋውቃችሁ ትላለች። ቀኝ አዝማች ተስፋዬ ቀኝ አዝማች ተስፋዬ ስታነቡ ደግሞ መጀመሪያ ለጀማሪዎች ቀስ ብላችሁ ረጋ ብዬ መጀመሪያ ረጋ ብዬ፣ ከዛ ፍት እነዛ ደግሞ በደንብ ፈጠን ብዬ አነበዋለሁ። ልክ እንደዚህ ያረጋችሁ እናንተ እንትን ለማመዳላችሁ ማለት ነው። መጀመሪያ ኔ ረጋ ብዬ አነብላችኋለሁ፣ ከዛ ፈጠን እያልኩ አብረን ለማመዳለን ማለት ነው። ቀኝ አዝማች ቀኝ አዝማች ተስፋ ቀኝ አዝማች ተስፋ ገብረ ገብረ ስላሴ ስላሴ ቢልልኝ ቢልልኝ ቢልልኝ ይባላሉ። ቀኝ አዝማች ተስፋዬ ገብረስላሴ ስላሴ ቢልኝ ይባላሉ። አርበኛና አርበኛና መምህር መምህር ናቸው ናቸው አባታ

የተወለዱት የተወለዱት የተወለዱት ታህሳስ ሀያ አራት ቀን አስራ ስምንት ዘጠና አራት አመተ ምህረት አመተ ምህረት በቡልጋ በቡልጋ በቡልጋ ክፍለ ሀገር ክፍለ ሀገር ነው ክፍለ ሀገር ነው። ከእጽዋት ከእጽዋት ከእጽዋት ቀለም ከእጽዋት ቀለም ያዘጋጃሉ ቀለም ያዘጋጃሉ ያዘጋጃሉ ብራና ብራና ፍቀው ፍቀው በመቃ ብዕር በመቃ ብዕር ይጽፋሉ ይጽፋሉ ግንቦት ግንቦት ሀያ ስድስት ቀን አስራ ዘጠኝ ዘጠና ሁለት አመተ ምህረት በዘጠና ሰባት አመታቸው አመታቸው አርፈዋል አርፈዋል። ነገር ነገር ግን ስራ ነገር ግን ስራቸው ትውልድ እስካለ እስካለ ድረስ ይቀጥላል። ትውልድ እስካለ ድረስ ይቀጥላል። እኚህ እኚህ አባት አባት እኚህ አባት አሁን አሁን እናንተ እናንተ ከቅድመ ከቅድመ መጀመርያ መጀመርያ ኬጂ ኬጂ እስከ አሁን እስከ አሁን እየተማራችሁበት ችሁበት ችሁበት እየተማራችሁበት ያለው ያለው የፊደል የፊደል ገበታ ያለው የፊደል ገበታ የጻፈ የጻፈ አባት አባት ና ናቸው ናቸው የፊደል የፊደል ገበታን የፊደል ገበታን በሶስት በሶስት ረድፍ ረድፍ በመክፈል በመክፈል በሃሁሂ መልክት መልእክት ዮሐንስ ዮሐንስ አቦጂ አቦጂዳ ማለት ነው። አቦጂ በእጃቸው በእጃቸው በመጻፍና በመጻፍና በማሳተም በማሳተም ለኢትዮጵያ ለኢትዮጵያ ሕፃናት ህፃናት በሙሉ በሙሉ እንዲ ዳረስ እንዲ ዳረስ አድርገዋል አድርገዋል ስለዚህ ስለዚህ ሁልጊዜ ሁልጊዜ ልናስታውሳቸውና ልናስታውሳቸውና ልናመሰግናቸው ልናመሰግናቸው ይገባል። ልጆች እናንተም እንደ ተስፋ ገብረ ሥላሴ ለወገንና ለወገን እና ለሀገር የሚተርፍ የሚተርፍ ስራ ለመስራት ለመስራት ጎበዝ ጎበዝ ተማሪ መሆን አለባችሁ። ጎበዝ ተማሪ መሆን አለባችሁ። አሁን ደግሞ ከዚህ በኋላ እንዲያርገናንበን ከጨረስን በኋላ ቀስ ብለን እንደዚያ ከጨረስን በኋላ ፍጥን ብለን ደግሞ ምን እንለዋለን? እናነበዋለን ማለት ነው ፍጥን ብለን። ምን እንለዋለን እናነባዋለን ሁሉን ማለት ነው እሺ ከመጀመሪያው ጀምረን ደግሞ ፍጥን ብለን ስናነበው መጀመሪያ ቀስ ብለን አነበብን ከዛ ደግሞ ከተለማመርን በኋላ ፍጥን ብለን እናነባዋለን ፍጥን ብለን ስናነበው ቀኝ አዝማች ተስፋዬ ገብረስላሴ ቢልልኝ ይባላሉ አርበኛና መምህር ናቸው አባታቸው መምህር ገብረስላሴ .። ቢልልኝ ይባላሉ። እናታቸው ደግሞ ስዕለ ሚካኤል ወልደ አብ ናቸው። የተወለዱት ታህሳስ 24 ቀን 1894 ዓመተ ምህረት በቡልጋ ክፍለ ሀገር ነው። ከእጽዋት ቀለም ያዘጋጃሉ። ብራና ፍቀው በመቃ ብር ይጽፋሉ። ግንቦት ሀያ ስድስት ቀን 1992 አመተ መረት በ ዘጠና ሰባት አመታቸው ዓመታቸው አርፈዋል። ነገር ግን ስራቸው ትውልድ እስካለ ድረስ ይቀጥላል። ትውልድ እስካለ ድረስ ይቀጥላል። እኚህ አባት አሁን እናንተ እኚህ አባት አሁን እናንተ ከቅድመ መጀመሪያ ኬጅ እስከ አሁን እየተማራችሁበት ያለው የፊደል ገበታ የጻፈ አባት ናቸው። የፊደል ገበታችን በሶስት ረድፍ በመክፈል በሀሁሂ መልእክት የዮሐንስ ባቦጊ በእጃቸው በመጻፍና በማሳተም የኢትዮጵያ ህጻናት በሙሉ እንዲ ደርስ አድርገዋል። ስለዚህ ሁል ጊዜ ልናስታውሳቸውና ልናመሰግናቸው ይገባል። ልጆች እናንተም እንደ ተስፋዬ ገብረስላሴ ለወገንና ለሀገር የሚተርፍ ስራ ለመስራት ጎበዝ ተማሪ መሆን አለባችሁ። እ እንደዚህ ያደረጋችሁ ትለማመዳላችሁ መጀመሪያ ቀስ ብላችሁ ከዛ ፍጥን እያላችሁ ትለማመዳላችሁ ማለት ነው። ለዛሬ ዘንዳችሁ የመጣን ቪዲዮን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ በኦንላይን መማርና መከታተል የምትፈልጉ ከታች ባለው ስልክ ደውሉልን። ከጀማሪ እስከ ማንኛውም ያለ የእውቀት ደረጃ በማስተማር ላይ እንገኛለን። ለዛሬ ዘንላች የመጣን ቪዲዮ ይህን ይመስላል። በቴሌግራም በዋትሳፕ ሀሳብ በምትፈልጉ ሶሻል እንዳደውሉልን። ለዛሬው ይመስላል። መልካም ጊዜ፣ ሰናይ ቆይታ።